ፓልም ሪል ስቴት ገርጂ መብራት ጋር የሚገኘውን ሳይቱ ወደ ማጠናቀቅ ደርሷል። አሁን ደግሞ ቦሌ ደንበል አካባቢ በ10 ፐርሰንት ቅናሽ አፓርትመንቶችን ሽያጭ ላይ እንዳወጡ ሰምቼ ዛሬ ፓልም ሪል ስቴት ተገኝቻለሁ። ያለውን የካሬ አማራጭ ዋጋውን ወደ እናንተ ማድረስ ይሆናል። እኔ ደናይ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁ ቆዩ ሰላም እንዴት አለ? ሰላም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገናል። እንግዲህ ቦሌ ደንበል የሚገኘው ሳይታችሁ ላይ አስር ፐርሰንት ቅናሽ ማድረጋችሁን ሰምቼ ነው ወደ እናንተ ብቅ ያልኩት። ቅድሚያ ግን ራስን ከማስተዋወቅን ጀምር። እሺ እኔ ምስክር እባላለሁ የፓልም ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እንግዲህ ያው ቦሌ ላይ ቅድም እንደገለሽው 10% ቅናሽ አድርገናል ማለት ነው። አሁን የምንገኘው ያው ገርጂ ከቱቱት አጠገብ ዋናውን የኮሪደር አስፋልት የያዘው ሳይታችን ላይ ነው። መልካም እንግዲህ ምስክር፣ እዚህ ገርጂ የሚገኘው ሳይታችሁ ላይ ሱቆች ይታዩኛል፣ እስኪ ስለነሱ የተወሰነ ንገረኝ። አሁ እንደምታየው ሱቆቻችን ረ አልቀዋል። ሱቆቻችንም ቤቶቻችንም ካርታ በሙሉ ተዘጋጅቶላቸዋል። ጨርሰናል ሙሉ ለሙሉ ማለት ነው የተጠናቀቁ ናቸው ካርታቸው ያለቀ ነው ግንባታቸው 95 ፐርሰንት የደረሰ ነው ኦልሬዲ ሰማይ ፊኒሽት የሚፈልጉ ደንበኞቻችን እየተረከቡ ያሉት ማለት ነውእና እና ሱቆቻችን ከ26 ካሬ ሜትር ጀምሮ በተለያዩ የካሬ አማራጮች እስከ 60 ካሬ 55 ካሬ በተለያዩ ካሬ አማራጮች ለከስተመር እንዲመች ተደርገው የተከፋፈሉ ናቸው እና እንደምታየው አማረ ቤት ነው ያለቀ፣ ሱቅ ነው ያለው ለሽያጭ የደረሰ፣ ጥንቅቅ ያሉ ሱቆች ናቸው የሚታዩኝ ይመስለኛል። እዚህ ሳይታችሁ ላይ ደግሞ ሳምፕል አውስ አላችሁ አይደል ኤግዛክት። እሱን ደግሞ ለተመልካች ብናደርስ በጣም ደስ ይለኛል። አብረን ሄደን ቤቶቹን ማየት እንችላለን። እሺ። ኦኬ፣ ሳምፕላውሳችሁ ይሄ ነው። ዋው፣ በጣም ነው የሚያምረው። ባለ ስንት መኝታ ነው ይሄ? ባለ ሶስት መኝታ ተጨማሪ ሰራተኛ ክፍልና ስቶር አለው። 194 ካሬ ሜትር ነው። 194 ካሬ ባለ ሶስት መኝታ። እንግዲህ እዚህ ክፍል ውስጥ ምን ምን ክፍሎች ይገኛሉ? እዚህ መኝታ አክቹሊ፣ የመጀመሪያው ተው ሰፊ የሆነ ሎንግ ዌይ ሆነ ኮሪደር አለው ነፃ ነው። ጥብብ ያለ ጭንቅ ያለ አይነት ቤት አይደለም። ሁለተኛ ሄል ዳይኒንግ ስፔስ አለው። ዳይኒንግ ስፔሱ በጣም ፈታ ያለ ከሌላው ከዋናው ከሳሎኑ ሴግሪጌት የሆነና ፕራይቬሲውን የጠበቀ ዳይኒንግ ቴብል አለው። ልክያም ፋይናላይዝ እንዳደረግን የምናገኘው ጀስት ሊቪንግ ሩም ነው፣ ሰምፓርት ኦፍ ሊቪንግ ሩም ነው። ሊቪንግ ሩማችን እንደምታዩ በቂ ብርሃን በቂ ቬንቲሌሽን ያገኛል ትልቁ ነገር ስፔሻሊ ሳሎን ላይ ብርሃንና ቬንቲሌሽን ነው። እሱን ደግሞ በበቂ ሁኔታ በጣም ከሚያምር ሲቲቪው ጋር ያገኛል ማለት ነው። ይሄ ከደንበኛ መጥቶ በደንብ የሚያየው ነገር ነው ማለት ነው። እኔም እንዳየሁት በቂ የሆነ ብርሃን ይገባል። ለቀቅ ያለ ሳሎን ነው። እዚህ ጋ ደግሞ ኪችን ይታየኛል። ስለሱ ደግሞ እንግዲህ የመጀመሪያው ነገር ኪችናችን ላይ ሁለት አይነት ዲዛይኖችን አንድ ላይ ለማድረግ ሞክረናል፣ እና ሰምሃውን ሪል ስቴት ላይ ሁለቱን ኦፕን ኪችን፣ ክሎዝ ኪችንን ኮምባይን ያደረገ ዲዛይን የሰራ ነው እና የመጀመሪያው እንደምታየው ክሎዝ ኪችን ወጣወጥ ነገር የሚሰራ ሰው በዛ በኩል ይኖራል በዛ በኩል ይኖራል ወጣወጥ ነገር የሚሰራ ሰው። ስለዚህ ቬንቲሌሽን አለው ሙሉ ለሙሉ በዛ በመስኮቱ በኩል ቬንቲሌት ያደርጋል ማለት ነው። ኦፕን ኪችን የሚፈልግ ሰው ደግሞ ኪችን ካቢኔቱ እንዳለ ነው። እዚህ ጋር ብሬክፋስት ቴብል ይኖረዋል። ግራና ቀኝ ባር አለ። ስለዚህ አትሊስት ሰው ኩክ እያደረገ ቻት እያደረገ ከጓደኞቹ ጋር ጀስት ኢንጆይ የሚያደርግበት አይነት ሴናሪዮ ለመፍጠር ሞክረናል እና ይሄ ዲዛይን ላይ በጣም ጥሩ ሰራ ነው ብለን የምናስበው ነገር ይሄኛው ነው ማለት ነው። እኔ የኪችናችን ዲዛይን በጣም ነው የወደድኩትኝ እንዳልከው ትራዲሽናልም አለው እዚህ ጋር ደግሞ ሞደርን የሆነ ኦፕን ኪችን ነገር አለው ደስ የሚል አቀማመጥ ነው እ መኝታ ክፍሎቹን ደግሞ እናያቸው ቤቱ እንግዲህ ቅንጡ የሚባል ነው በጣም ነው የሚያምረው እንደነገርከኝ ስንት ካሬ ላይ ነው ያረፈው ዘጠና አራት ካሬ ሜትር ላይ ነው ያረፈው እንግዲህ በአሚኒቲ ደረጃ ጂምናዚየም ወይም ስፓ ያያችሁት ነው ባይናቸው። በፊክሽን ደረጃ ሳይሆን መሬት ላይ ወርዶ ያለ ነው። ጂምናዚየም ወይም ስፓ አለው፣ ፓርኪንግ አለው ኦልሬዲ። ታች ቤዝመንት ፓርኪንግ፣ አሳይንድ ፓርኪንግ አለው። ቦታው እንደምታውቂው አስፓልት ዳር ነው ይሄ ኮሪደር ልማቱን አስፓልት የያዘ ነውና ጀስት የፓርኪንግ ኢሹን ለመቅረፍ ቤዝመንት ፓርኪንግ አሳይን አድርገናል ማለት ነው። ስለዚህ ሰርግ ቢኖር ድግስ ቢኖር ቴራስ አዘጋጅተናል፣ ከስተመር ሌላ ቦታ መሄድ የለበትም እዚህ አካባቢ የሚኖር ሰው ማለት ነውና፣ ሌላኛው ደግሞ ጀስት ለመኖሪያ በጣም ልቅቅ ያሉ ሰው ትልቅ ፋሚሊ ኤክስቴንድ የሆነ ፋሚሊ እንኳን ቢኖረው በደንብ አኳየር ሊያደርጉ የሚችሉ ሊይዙ የሚችሉ አይነት ቤቶች ናቸው እንደምታያቸው ማለት ነው። በጣም ጥሩ። እዚህ ፍሎር ላይ ስንት አባወራ ይገኛል? በፍሎር ምን ያህል አባወራ? በፍሎር አራት አባወራ ነው ያለው። ጀስ ለአራት አባወራ ሁለት ሊፍት ኤሌቬተር አለ። ሊፍቶቻችን እንዳያቸዋቸው ረ ተገጥሟ ሊፍቱ እንዳያቸዋቸው። በጣም ሰፋፊ በጣም ብዙ ሰዎች ሊይዙ የሚችሉ ናቸው ማለት። ስለዚህ ሁለት ኤሌቬተር አለ ለአራት አባወራ፣ ተጨማሪ አንድ ቃ ኤሌቬተር አለ ማለት ነው። መልካም እንግዲህ እስኪ መኝታ ቤቶቹን ደግሞ እናያቸውና ይህኛው ደግሞ ያው እንደምታየው ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ግራና ቀኝ ለቀቅ ያለ ስፔስ አለው። እዚህ ጋር ደግሞ ተጨማሪ ስፔስ አለው እና ጭንቅ ያለ ጠባባ ስቲል ሳሎን የሊቪንግ ሩም አይነት ሲን ነው የሚሰጠው እና እዚህ ማስተር ቤድሩም ላይ እንደምታየው በጣም ሌግዥሪ የሆኑ አንደኛ ስማርት ሚረሮች አሉ። እንደምታያቸው የባዝሩም ዕቃዎቹ ዘመን ተኮር ናቸው። በቅርብ ጊዜ ኢምፖርት የተደረጉ ማቴሪያሎች ናቸው እና አትሊስት ዘመናዊ ለማድረግ ተሞክራል፣ እያንዳንዱ ዲዛይናችን ላይ ማለት ነው። በጣም ጥሩ እንዳየሁት ጥሩ ማስተር ቤድሩም ነው። እነዚህ አይነት ቤቶች ለሚፈልጉ ሰው በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጭ ነው ያላችሁ? አለን። በፉል ፊኒሽድ ለሚፈልግ ሰው እኛ ፕሮቫይድ የምናደርገው ፊኒሽንግ ማቴሪያል አለ ራሱ መስራት ለሚፈልግ ሰውም በሁለቱም አማራጭ ሰጥተናል። ያሉን የካሬ አማራጮች እንግዲህ ቱ ቤድሩም ታይም መቶ ሰባ ሁለት ስኩዌር ሜትር አለን። ሌላኛው 194 ካሬ ሜትር አሁን ያየሽው ባለሶስት መኝታ አለ 185 ስኩዌር ሜትር ባለ ሶስት መኝታ አለ መቶ ሰባ ሰባት ስኩዌር ሜትር ባለ ሶስት መኝታ አለ ሰፊ ነገር ደግሞ የሚፈልግ ከስተመር ካለ ሁለት መቶ አራት ካሬ ሜትር ባለ ሶስት መኝታ እዚህ ላይ ኢንኮርፖሬት አድርገናል። እዚህ ሳይት ላይ የምታገኙቸው ቤት አማራጮች እነዚህ ናቸው። በጣም ጥሩ እንግዲህ እነዚህ ቤቶች ዋጋቸው ምን ያህል ነው? ያከፋፈል ሂደቱ ቅድመ ክፍያም ካለ አያይዘ እነዚህ ነገሮች ነገረኝ። በዋጋ ደረጃ ከረንትሊ እየሸጠን ያለ ነው፣ ሁለት አይነት አከፋፈል ያለን። የመጀመሪያው ሰልፍ ፋይናንስ ወይም ደግሞ ሰውየው በራሱ በአንድ አመት ውስጥ ከፍሎ የሚያጠናቀቀው ክፍያ ከሆነ በካሬ መቶ አስራ አምስት ሺ ብር ነው እየሸጥን ያለ ነው፣ በአንድ ካሬ ሜትር ማለት ነው። ለምሳሌ መቶ ሰባ ሁለት ካሬ ሜትር ባለ ሁለት መኝታ ብንመለከት ሙሉ ዋጋው አስራ ዘጠኝ ነጥብ ሰባት ሚሊዮን ብር ነው። ሀያ ፐርሰንት ቅድመ ክፍያ ሶስት ነጥብ ዘጠኝ ሚሊዮን ብር ይሆናል እዛ። ሌላውም በአንድ አመት ውስጥ መጨረስ መቻል አለበት ማለት ነው። ባለሶስት መኝታ መቶ ሰባ ሰባት ካሬ ሙሉ ዋጋው ሀያ ነጥብ አንድ ሚሊዮን ብር ይሆናል። ሀያ ፐርሰንት ቅድመ ክፍያ አራት ነጥብ አንድ ሚሊዮን ብር። ሌላኛው ባለሶስት መኝታ መቶ ዘጠና አራት ካሬ ሜትር ሙሉ ዋጋው ሀያ ሁለት ነጥብ ሁለት ሚሊዮን ብር ይሆናል። ሀያ ፐርሰንት ቅድመ ክፍያ አራት ነጥብ አራት ሚሊዮን ብር ይሆናል ማለት ነው። ቤቶቹ ቅድም እንደነገሩ ካርታ ወጥቶላቸዋል። ካርታቸው ያለቀ ነው። ምንም አይነት የትረስት ኢሹ ምናምን አይኖርም ማለት ነው። ፓልምም እንደ ካምፓኒ ብዙዎቹ ፕሮግረስ ያደርጉ ቤቶቹ ላይ ካርታ ፋይናላይዝ አድርጓል እንደ ድርጅት ማለት ነው። ስለዚህ ካርታቸው አልቋል። ስለዚህ የባንክ ፋይናንስም አላቸው። ባንክ የሚፈልግ ሰው አርባ ፐርሰንቱን ብቻ ከፍሎ ስልሳ ፐርሰንቱን ከባንክ ጋር እያይዞ መግዛት የሚችልበት አይነት ኦፕሽን አለ። እዚህ ላይ ምንድን ነው ከዛኛው የሚለየው በካሬ ሜትር አስር ሺህ ብር ጭማሪ ያለው ቅድም መቶ አስራ አምስት እዚህኛው ላይ ደግሞ መቶ ሀያ አምስት ሺህ በካሬ ሜትር ይሆናል ማለት ነው። ስልሳ ፐርሰንት ከባንክ ጋር ሲያያዝ ማለት። ስለዚህ በረጅም ጊዜ ከስተመር ቀስ ብሎ ከባንክ ጋር ዲል አድርጎ የሚከፍልበት ኦፕሽን ማመቻችተናል። እንግዲህ ይህን ካልን ስለዚህ ሳይት የደንበር ሳይታችን ቦሌ ደንበል አጠገብ ያለው ሳይታችን ለኢንቨስትመንት በጣም ተመራጭ የሆነ ቦታ ነው። ስለሱ ሳይት ደግሞ እንዴት አረፍ ብለን እናውራለን፣ ውስጥ ደስ ይለኛል። እሺ እንዴት ነው ቤታችንን ወደድሽው? ቤቶቹ በጣም ነው ደስ የሚሉት። ለተመልካቾችም ግልጽ እንዲሆን ኤግዛክት ሎኬሽናቹ የት አካባቢ ነው የሚገኘው ቦታው? እንዳይሹ ገርጂ ከኦልማርት ፊት ለፊት ነው የሚገኘው። ለኤርፖርት በጣም ቅርብ ነው ቦታው። የተለያዩ ዲፕሎማቶች ያሉበት ቦታ ነው፣ ለኑሮም በጣም ዋናውን የገርጂን የኮሪደር አስፓልት የያዘ ነው እና አንደኛ ክሊን የሆነ የሲቲቪው አለው። ኤርፖርት በጣም ቅርብ ነው። ስለሪሴል ቫሊዩም ከሌላ አካባቢ የተሻለ ነው። ከዚህ በተጨማሪ ቅድም እንደነገርኩሽ አሴ ካምፓኒ ስፔሻሊ ሳይቶቻችን በጠቅላላ ያሉት ፕራይም የሆነ ሎኬሽን ላይ ነው ያለው። አሁን ይህን ያየሽው ሳይት አለ ዩ ዊትነስ። ከተጨማሪ ደግሞ ሁለተኛው ሳይታችን ቦሌ ደንበል ጋር ያለው ቦሌ ደንበል ሪፈረንሱ ራሱ ኤግዛክት ከደንበል ጋር ጎን ለጎን ነው ያለው ማለት ነው። ስለዚህ ደንበል ሲሴትን ተረን ከስተምር ከሱ አጠገብ ነው ያለው። ቅድም የነገርኩሽ እዛ ሳይት ላይ ነው እስከ 10% የበዓል ቅናሽ ያደረግነው። እዛ ሳይት ላይ ኮንስትራክሽን ከጀመርን አንድ አመት ከአራት ወር አካባቢ ነው። በዚህ አንድ አመት ከአራት ወር ውስጥ አራት ቤዝመንት እና ጂ ፕላስ 12 ወደ ላይ ሰርተናል። በጣም ፈጣን የሚባለው የኮንስትራክሽን ፕሮግረስ ነው። እና ከዚህ በኋላ የሚኖረንም ፕሮግረስ በአንድ አመት ከሶስት ወር ውስጥ ፋይናላይዝ አድርገን ለከስተምሮቻችን እናቀርባለን። ልክ የዚህኛውን ሳይት ካርታ ከስድስት ወር ቀድመን እንዳስረከብ ነው ማለት ነው ለከስተምሮቻችን። እንግዲህ በመሀል ቦሌ የሚገኘው ደንበል ጋር የሚገኘው ሳይታችሁ ለሽያጭ ክፍት ያደረጋችሁት ሳይታችሁ ላይ ምን ምን አሚኒቲዎች አሉ? ምን ምን መሰረታዊ ነገሮችን ይዞ ቀርቧል? አዎ ቤዚካሊ አሁን ደንበል ያለውን ሳይታችንን ስንሰራው ተመራጭነቱ ለኢንቨስትመንት ነው። ቤስሊ እዛ አካባቢ አጠገባችን ያሉ ሆቴሎች ከ2500 ዶላር እስከ 3000 ዶላር ነው የሚያከራዩት ገስታውስ አድርገው ማለት ነው። እና አሰራራቸውም ትንንሽ ካሬ አድርገን አትሊስት ሰው ኢንቨስት አድርጎ ጥሩ ሪተርነውን ኢንቨስትመንት አለው። ሌትሴ ትንሽ ሪሞት ኤሪያ ላይ ስሪ ቤድሩም ወይም 160 ካሬ 170 ካሬ የሚገዛበትን ዋጋ ሚኒማይዝ አድርጎ በትንሽ ዋጋ ከ109 ካሬ ሜትር ጀምሮ ቢገዛ ሪተርን ኦን ኢንቨስትመንቱ ኪራዩ በጣም ጥሩ ነው። ልሸጠውን ቢል በደንብ አትርፎ ነው የሚሸጥበት። ያው አፍተር ኦል ሎኬሽን ማተር ስለሚያደርግ ሪል ስቴት ላይ ማለት ነው። እና የሚገኘው ቅድም እንደነገርኩች ቦሌ ከደንበል ስቴት ሴንተር አጠገብ ላይ ነው የሚገኘው። ካሬ አማራጮቹ ቅድም እንዳልኩች ለኢንቨስትመንት እንዲመቹ ተደርገው 109 ካሬ ሜትር አለን፣ 122 ካሬ ሜትር አለን፣ 137 ካሬ ሜትር አለን፣ 126 ካሬ ሜትር አለን። ሰፋ ሰፋ ከፍ ከፍ ያለ ነገር ደግሞ የሚፈልጉ ከስተመሮች ካሉ መ40 ባለ ሁለት መኝታ ጣይፕ እንደገና ባለ ሶስት መኝታ ደግሞ በሁለት አማራጭ በ166 ነጥብ ሁለት እና በ166 ነጥብ አምስት ካሬ ሜትር አማራጮች ይዘናል። አሁን እዚህ ላይ ያየሻቸው የላውንደሪ ሩም፣ የሜድስ ሩም በሙሉ እዛኛው ላይም ደንበር ሳይቱ ላይም ተካቷል። ኦቪስ ቤቶቹ ፊኒሽንግ ማቴሪያሎቻችን የተነሳቸው ኤቭሪቲንግ የላይቲንግ ሲስተማችን ተመሳሳይ ነው የሚሆነው ማለት ነው። በጣም ጥሩ እንግዲህ፣ ይሄ ለሽያጭ ክፍት ያደረጋችሁት ሳይታችሁ ላይ ያሉት አሚኒቲዎች ፓርኪንግ፣ አብዛኛው ጊዜ ሰዎች ፓርኪንግ ይቸገራሉ፣ እና ያለው የፓርኪንግ አማራጭ ህንፃ ውስጥ ከፍታው ምን ያህል ነው? እስቲ እነዚህ ነገሮች ጠቅለል አድርገን ንገረኝ እሺ። ህንጻችን ጂፕላስ ቱዌኒ ነው። ጂ ፕላስ ሀያ ነው፣ እየገነባ ነው። ኦሬዲ አሁን አስራ ሁለት የመሬት ስራው አልቋል፣ አስራ ሁለተኛ ድርሷል። ከዚህ በኋላ ስምንት ነው የሚቀረን ማለት ነው ወደ ላይ። ኒርሊ ሰባ ፐርሰንት አካባቢ ተጠናቀል ኮንስትራክሽኑ። በአሚኒቲ ደረጃ ያው ማንዳቶሪ የሆኑ ነገሮች አሁን የከርሰ ምድር ውሃ በካፕ ጄኔሬተር፣ እነዚህ ሁሉም ሪልስቴቶች በግዴታ ሊይዛቸው የሚችላቸው ነገሮች አሉ። ከዛ በተጨማሪ ግን አንደኛ አራት ቤዝመንት አሳይንድ ፓርኪንግ አለን። ምናልባት ሁለት መኪና ያለው ሰው ቢኖር ወይም ደግሞ ገስት ቢኖር፣ አንደኛ እና ሁለተኛ ፍሎር ሙሉ ለሙሉ ለፓርኪንግ ለቀናል ማለት ነው። ፍሪ ፓርኪንግ አለ ማለት ነው። ሌላኛው ደግሞ ምንድነው፣ ከሌላ ለየት የሚያደርገን የኤሌክትሪክ መኪና ቻርጅንግ ስቴሽን በእያንዳንዱ ቤዝመንት ፓርኪንጎቻችን ላይ አሳይን አድርገናል። ስለዚህ ከስተመር መኪናውን ቻርጅ አድርጎ እንደፈለገ መሆን ይችላል ማለት ነው። ያ ፕሪቪሌጅ አለ። ሌላኛው ደግሞ ምንድነው፣ የሰርቬላንስ ካሜራ ሙሉ ለሙሉ ገጥመን ነው የሚሰጣቸው ለከስተመር። እነዚህን አሚኒቲዎች ፕሮቫይድ እናደርጋለን። በጣም ጥሩ። እንግዲህ እንደነገርከኝ ከትንሽ ካሬ ጀምሮ የተለያዩ የካሬ አማራጭ አላችሁ። አሁን ደግሞ እስቲ ዋጋው ምን ያህል ነው? ያከፋፈል ሂደት ውስጥ ቅድመ ክፍያዎቹን እነሱን አያይዘን ገረኝ። እሺ፣ አከፋፈሉ ያው ዋጋው በካሬ ሜትር ነበር የሚሸጠው ቦታው ቦሌ ነው። ኦብየስሊ ከቦሌም በጣም ፕራይም የሚባል ሎኬሽን ነው ያለውእና ከዛ አንፃር በዛ ዋጋ ነበር የምንሸጠው ግን አሁን ላይ 10 ፐርሰንት ዲስካውንት አድርገን 119,700 ብር ነው እየሸጥን ያለነው በካሬ ሜትር ማለት ነው። ስለዚህ ፕራይሱ ይህን ይመስላል። እንደምሳሌ ሚኒመም ኦልሞስት ወደ ቱ ፖይንት ፎር አካባቢ ዳውን ፔይመንት አለን፣ ሁለት ነጥብ አራት ሚሊዮን አለን ከዛ ሌላውን ረዘም ባለ ጊዜ እስከ ሁለት ዓመት እስከ ሁለት ዓመት ከስድስት ወር ሰፊ ጊዜ የሰጠናቸው ከስተመር ሳይጨናነቅ የሚከፍልበት ኦፕሽን አዘጋጅተናል ማለት ነው። ይሄኛው ነው አንደኛው። ሁለተኛው ደግሞ ፕሮግረስ ቤዝድ የሚፈልግ ካለ ምናልባት እያየ ኮንስትራክሽን ፕሮግረሱን እያየ መክፈል የሚፈልግ ከስተመር ካለ ደግሞ በኮንስትራክሽን ቤዝድ አድርገን ፕሮግረሱን እያየ ደንበኛ የሚከፍልበትን ነው ኦፕሽንም አመቻችተናል። ቅድመ ክፍያችን ቅድም እንዳልኩሽ ለገርጂው ሀያ ፐርሰንት ነው ለቦሌ ደንበሉ ደግሞ አስራ አምስት ፐርሰንት ነው ቅድመ ክፍያ የምንቀበለው ማለት ነው። ከዚያም በኋላ በሰፋ ባለ ያስከፋፈል ጊዜ ቅድመ ክፍያ ከስተመር መክፈል ይችላል ማለት ነው። መልካም እንግዲህ የአከፋፈል ሂደቱን እንደነገርከን ነው። ነገር ግን እዚህ ሳይታችሁ ላይ የባንክ አማራጭ አለን። ከባንክ ጋር እያይዘው መክፈል ለሚፈልጉ ተመልካቾች የባንክ አማራጭ አላችሁ አለን። የባንክ አማራጭ ለገርጂው 60 ፐርሰንት ቅድም እንደነገርኩሽ፣ ለደንበሉ ደግሞ አርባ ፐርሰንት የባንክ አማራጭ አለን። የሚፈልግ ከስተመር በረጅም ጊዜ ያከፋፈል ባንክ ኦፕሽኑን ተጠቅሞ መክፈል ይችላል። በጣም ጥሩ እንግዲህ አብዛኛው ሰው ስለ ሪል ስቴት ሲነሳ ቅድሚያ አይምሮ ውስጥ የሚፈጠረው ጥያቄ የሪሴል ቫሊው ጉዳይ ነው፣ ነገ ላይ ቢሸጥ ቢያከራይ ያለውን ነገር ማወቅ ይፈልጋልና እስኪ ከሁለቱም ሳይት ጋር አያይዘ ያለውን የሪሴል ቫሊው ንገረኝ። አሁን ጥሩ ሬንታል ቫሊው እና ሪሴል ቫሊው አላቸው ሁለቱም። ሳይቶቻችን ኢነሴንስ ሎኬሽን ነው ማተር የሚያደርገው አፍተሮል እና አንደኛው ሳይታችን ደንበል አካባቢ ነው። ሪፈረንስ እዛው አጠገባችን ሁለት ሆቴሎች አሉ። አንደኛ 2500 ዶላር ነው፣ አንደኛ 3000 ዶላር ነው ፐር መንዝ የሚያስከፍሉት ማለት ነው። ስለዚህ ኢዝሊ ከ2500 እስከ 3000 ዶላር መንዝሊ ኢንካም ማግኘት ይችላል ማለት ነው። ገስታው ስተደርጎ ነው የሚከራዩ ጀስት ቋሚ ሴትለር አይደለም የሚከራዩ። ቦታው እንደምታውቁት ዲያስፖራ በጣም ፕሪፈር የሚያደርገው ቦታ ነውና ከዛ አንፃር ቅድም ያልኩትን ጥሩ ሬንታል ቫሊዩ ሌላኛው ደግሞ ምንድነው? ሪሴል ቫልዩ ነው። ተሸጡ ለምሳሌ መቶ ዘጠኝ ካሬ ሜትር እኛ ጋር የገዛ ሰው እና ሪሞት ኤሪያ ላይ 160 ካሬ ሜትር ወይ 170 ካሬ ሜትር የገዛ ሰው፣ ሁለቱም ሪሴል ቫልዩአቸው በጣም ተቀራራቢ ነው የሚሆነው። እዛ ጋር ብዙ ብር ይወጣል፣ እዚህ ጋር ያንሳ ነው። ስለዚህ ከስተመር ትንሽ ገንዘብ አውጥቶ ነገ ቢሸጠው ትልቅ ገቢ ሊያገኝበት የሚችልበት አይነት ሳይት ነው ማለት ነው፣ እዛ ጋር ያለው ሳይት። ገርጂም በተመሳሳይ ነው። አሰራራችን ሰፋፊ አድርገን የሰራ ነው ሰው፣ ነዋሪ እንዲኖርበት ታሳቢ ተደርጎ ነው የተሰራው። ስለዚህ more likely settle ማድረግ የሚፈልግ ሰው እነዚህ ቤቶች ኢንሴንቲቭ ላይ ፎከስ ያርግ ብለን ደንበል ላይ የሰራ ነው። ሳይት ደግሞ ትንንሽ ካሬ ሜትር አድርገን ሰው ቢያንስ ከራይቶም ሸጦ ጥሩ ቫሊዩ ያገኝ። ምክንያቱም አፓርትመንት በጣም በዝቷል። ስለዚህ አንድን አፓርትመንት ቫሊዩ እንዲኖረው የሚያደርገው ቲፒካሊ ሎኬሽን ነው በዚህ ሰዓት። ስለዚህ በሁለት ፐርሰፕሽን እየሰራ ነው። ስለዚህ ገርጂ ላይ ያለውም ሳይታችን የዲፕሎማት ቦታ ነው። ለኤርፖርት በጣም ቅርብ ነው እንዳየሽው። ስለዚህ በነዚህ እንትኖች ጀስት ሪሴል ቫሊዩም የገርጂም በጣም ጥሩ ነው ፎርሹር ማለት ነው። ቤቱም ደግሞ እንዳየሽው ያምራል በጣም በፊክሽን ሳይሆን ሊትራሊ የሚታይ ነገር ነው በደንብ እንደሚያምር ማለት ነው። እኔም እንዳየኋቸው ቤቶቹ ቆንጆ ናቸው። እንግዲህ አሁን ለሽያጭ ክፍት ያደረጋችኋቸው አፓርትመንቶች ግንባታቸው በምን ያህል ጊዜ ተጠናቆ ለደንበኛ ታስረክባላችሁ? እንግዲህ ኦሮስ የገርጂው ሳይት ፋይናላይዝ ሆኖ ሰማይ ፊኒሽድ የሚፈልጉ ሰዎችን ካርታ አዘጋጅተን ነው እየጠበቅን ያለ ነው። ስለዚህ በሱ ፋይናላይዝ መሆን ይችላል። በጣም ማክሲመም የምናስረክብበት ጊዜ እስከ ዘጠኝ ወር አካባቢ የገርጂውን ሳይት ማለት ነው። እንደምታየው ያለቀ ሳይት ነው። አብዛኛው ነገሩ አልቋል። ለኤሌቬተርም ተገጥሟል። ቅድም እንዳየሽው ሌላኛው የደንበል ሳይት ነው። ደንበል ሳይት እንግዲህ ቅድም እንደነገርኩሽ አንድ ዓመት ከአራት ወር ነው እስካሁን የመጣ ነው። አስራ ሁለት ፍሎር ሰርጥናል ከአራት ቤዝመንት ጋር በጣም ኢምፕሬሲቭ የሚባል የኮንስትራክሽን ፕሮግረስ ነው። እስካሁን በመጣንበት ቴምፖ ከዚህ በኋላ ሰሚ ፊኒሽ ለማስረከብ አንድ ዓመት ከሶስት ወር ነው የሚፈጅብን። እሱን እናስረክባለን ደንበል ላይ ላለው ሳይታችን ማለት ነው። በጣም ጥሩ። እንግዲህ በመጨረሻ ማለት የምትፈልገው ነገር ካለ እድል ስጥ። በመጨረሻ እንግዲህ ያው ፓልም እንደ ፓልም የሚታወቀው በጥራት ሁለተኛ ደግሞ በኮንስትራክሽን በአግባቡ በመስራት ነው። ምንም አይነት ኮምፕሌን የለብንም እስካሁን ድረስ ምንም አይነት የከስተመር ቅሬታ አልቀረበብንም። ኮንስትራክሽን ፕሮግረስን ተመልክቶ ማለት ነው እና አንዱስ ነው። ሌላኛው ደግሞ በተጨማሪ ቅድም ያያችሁት ሱቁን አለ፣ ፒያሳ ላይም ዮር ታወር የሚባል ዮር ታወር ቁጥር ሁለት ዋናውን የቸርቸር አስፓልት የያዘ ሱቅ አለን። ከስተመሮቻችን አፓርትመንት ከፈለጉ አሁን ያዩት ቦታዎች ላይ፣ ሱቆች የሚፈልጉ ደግሞ ከሆነ በፒያሳ እዚህም ገርጂ ደግሞ ያለቀ ሙሉ ለሙሉ ሱቆች አሉ። በተጨማሪ ደግሞ ያው ከስተመር ሀገር ውስጥም ያሉ ከሀገር ውጭም ያሉ ሰዎች እኛን ማግኘት የሚፈልጉ ከሆነ ሳይታችንን ማየት የሚፈልጉ ከሆነ ታች በሚቀመጠው ስልክ ደውለው ሀገር ውስጥ ያሉ በአካል መጥተው ሳይቱ ማየት፣ ውጭ ያሉ ደግሞ ካሉ በተወካይም በቪዲዮ ቱርም አንድ ላይ መጥተው ሳይቱን ማየት ይችላሉ። በጣም ጥሩ እንግዲህ፣ እኛም ታች ባለው ስልክ እንዲደውሉ መተውም ሳይቱን አይተው ከወደዱት እንዲገዙ መልዕክታችን ነው። ስለነበረን ቆይታ በጣም በጣም አመሰግናለሁ።